ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀምርም። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች በቴሌግራም በፌስቡክ፣ በቲክታክና በዩቱብ ለአድማጭ ተከታታዮች ይደርሳሉ። እርስዎም በእነዚሁ አማራጮች ዜናዎቻችን እንዲከታተሉም በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችን ሁኑ። ቀዳሚውን በክልሉ ጠንካራ አመራሮች ላይ ጥቃት የሚያደርጉ ቡድኖች ላይ አስተማሪ እርምጃ እንዲወሰድ ተጠየቀ። በማዕከላዊ ኢትዮጵያ ክልል ህዝባዊ ድጋፍ ባላቸውና ብቁ የሆኑ አመራሮችን የማጥቃትና የመግፋት ሴራ ሊቆም ይገባል ተብሏል። በተመሰረተ አጭር ጊዜ ውስጥ ትላልቅ ስኬቶችና በርካታ የልማት ስራዎች እንዳሳካ የሚነገረው ክልሉ ፈተናዎቹም በቀላሉ የሚታለፉ አይደሉም። ከመሰረታው ጀምሮ በክልሉ በሚገኙ በተለያዩ ዞኖችና ወረዳዎች የሰላምና ጸጥታ ችግሮች እየተስተዋሉ ይገኛሉ። በተለይም በጉራጌ በሁለቱም ዞኖች አጎራባች አካባቢዎች የጸጥታ ችግር የሚስተዋልባቸውና ዘላቂ መፍትሔ እንዲሰጥ ሲጠየቅ ቆይቷል። የእነዚህ ችግሮች መነሻና መፍትሔውም በክልሉ መንግስት እጅ ነው። በቁርጠኝነት ራሱን መፈተሽ እንዳለበት ጄኔን መረጃን በማጣቀስ ሲዘግቡ ቆይቷል። ክልሉን በሚመሩ አመራሮች ዘንድ የመከፋፈል ቡድን ተኝነት የመምረጥና ልዩ ተልዕኮ ያነገቡ አመራሮች ካላጣራ ፈተናዎቹ እየጨመሩ እንደሚሄዱም ሲዘገብ ሰንብቷል። የጸጥታ ችግር ባለባቸው አካባቢዎች ከሚገኙ ኢመደበኛ ቡድኖች ጋር ቀጥተኛ ግንኙነት ያላቸው ከፍተኛ አመራሮች እንዳሉም ስማቸው ሳይቀር ሚዲያችን ሲዘግብ እንደነበር የሚታወስ ነው። ክልሉን የተረጋጋ አመራር እንዳይኖረው ግጭቶች እንዲበራከቱ በአመራሩ ዘንድ ከመተማመን ይልቅ አለመተማመንና ጥርጣር የሚዘሩ አመራሮች አሉ እነሱ ላይ እርምጃ ተወስዶ ህዝባዊ ቅቡልነት ያላቸው የአምራር ብቃት ያላቸው ኃላፊዎች ወደፊት የሚመጡና የክልሉ አምራር ራሱን እዛው እንዳለ ከማከም ይልቅ ውስጡን በሚገባ ያጠራ ይገባል ሲባልም ቆይቷል። በስልጣን ሽግሽግና በመድረክ ግምገማ ያልተቃና ቡድንተኛው አምራር ከኢመደበኛ ቡድኖች ጋር እያደረ የሚጨምር ክልሉን ስጋት ውስጥ የሚከት እኩይ ዓላማውን እየፈጸመ ይገኛል። ከዋና አመራሩ ጋር እልህ ውስጥ የተጋባ ቡድን ይመስል ኢመደበኛ ቡድኖች መረጃ እየሰጠ ጠንካራ ህዝባዊ ቅቡልነት ያላቸው አመራሮች ማጥቃት መጀመራቸውም ለጄኔን የደረሱ መረጃዎች አመላክተዋል። ሰሞኑ በክልሉ ሆሳና ከተማ በአንድ ከፍተኛ አመራር ላይ የተሞከረው ጥቃት ክልሉ እንዳይረጋጋ የሚፈልጉ አመራሮች ሴራ መሆኑም ተገልጿል። የክልሉ ኮንስትራክሽን ቢሮ ምክትል ዋና ዳሬክተር ላይ ጥቃት ለማድረግ ሙከራ ያደረጉት የመደበኛ ቡድኖች ሆሳና ከተማ ለጠንካራ አመራሮች የስጋት ከተማ የሆነች መሆኑም ማሳያ ጭምር ነው ተብሏል። የክልሉ መንግስት ከጎኑ ሆኖ ሌላ ሴራ ላይ በተጠመዱ አመራሮች ላይ ጠንካራ እርምጃ ካልወሰደ ተመሳሳይ ጥቃቶችን በቀጣይ መመልከት ሊለመድ እንደሚችልም ተገልጿል። ከጫካ በመውጣት ከተማ ላይ የሰላማ ዜጎችና አመራሮች ሰላም የሚነሱ የደህንነት ጸር ቡድኖች ላይ አስተማሪ እርምጃ ሊወሰድ እንደሚገባም ተመላክቷል። በእንሴኖ ከተማ ስለት በያዙ ኢመደበኛ ቡድኖች በንጹሐን ላይ የሚፈጽሙ ጥቃቶች መንግስት እንዲያስቆም ተጠየቀ። በጉራጌ ዞን የምስራቅ መስቃን ወረዳ መቀመጫ በሆነችው እንሴኖ ከተማ በንጹሃን ዜጎች ላይ የሚፈጸሙ ጥቃቶች እየጨመሩ መጥተዋል ተብሏል። ባለፉት ዓመታት አለመግባት የነበረበት የመስቃን ጉራጌና ማረቅ ወረዳ አዋሳኝ አካባቢዎች አንጻራዊ መረጋጋት የነበረ ቢሆንም አሁን ደግሞ እንደ ቀድሞ ጥቃት አድራሾች አካባቢውን ለመረበሽ እንቅስቃሴ እያደረጉ መሆኑን ተገልጿል። ከማርቅ ወረዳ ተፈናቅለው በኢንሴኖ ከተማ የሚገኙ መስቃን ጉራጌዎች ላይ ሰሞኑ ኢመደበኛ ቡድኖች ጥቃት መፈጸማቸውን የጄኔን ምንጮች ገልጿል። በአካባቢው የነበረውን ችግር የሚያጠና ቡድን በክልሉ መንግስት ተቋቁሞ ጥናት ያደረገ ሲሆን፣ የጥናቱ ውጤት ይፋ ሳይሆን ጽንፈኛ የልዩ ወረዳ አመራሮች ባደራጃቸው የመደበኛ ቡድኖች አንጻራዊ ሰላም የነበረበት አካባቢ መረበሽ መጀመራቸውን ምንጮች አስረድተዋል። በወረዳው ጉራጌዎች ለዘመናት ሲኖሩበት የነበረውን መሬታቸው ያለ ምትክ ተወርሶ የልዩ ወረዳ ሆስፒታል እየተገነባ የጉራጌ አመራሮችና ባለሀብቶች ለሆስፒታሉ ማሰሪያ ገንዘብና ሀብት አሰባስበው የሰጡ ሲሆን ልዩ ወረዳው ገንዘቡን ከሰበሰበ በኋላ እንደ ቀድሞ ንጹሐን የማጥቃት ስራው ጀምሯል፣ ተብሏል። በከተማው በክልሉ የሚመራ አድማ ብተና ያለ በኮማንድ ፖስት ስር ሆኖ ስለተያዙ ወጣቶች በማታ ንጹሃን ጉራጌዎች ላይ ጥቃት እየፈጸሙ ነው ተብሏል። በያዝነው ሳምንት ማክሰኞ ዕለት በጽንፈኛ አመራሮች የተደራጁ ሽማግሌዎች ያለ ክልሉ ፍቃድ ወደ ፌዴራል ሄደው ከተመለሱ በኋላ ረቡዕ ማታ ከልዩ ወረዳው ተፈናቅለው በእንሴኖ ከተማ የሚኖር አባወራ ኢመደበኛ ቡድኑ በስለት የተለያዩ የሰውነት ክፍሉ በመውጋት ገድለውታል ብለዋል ምንጮች። ሟች አቶ ወለዩ ሰልማን ለአራስ ባለቤቱ የሚያስፈልጋት አስቤዛ ገዝቶ ወደ ቤቱ ሲገባ ነው ጠብቆ የገደሉት ብለዋል ምንጮች። በከተማው ከሳምንት በፊት በሌላ ጉራጌ ተወላጅ ላይ ተመሳሳይ በስለት ጥቃት ተፈጽሞበት ታጅራ ሆስፒታል ላይ ጽኑ ሕሙማን ክፍል እንደሚገኝም ተገልጿል። በከተማው ይህ ሁሉ ጥቃት ፈጻሚዎች ለመያዝ አድማ በታኝ ኃይሉ ያደረገው ጥረት የለም ተብሏል። እንደ አዲስ እያገረሸ የሚገኘው የአካባቢው ችግር የሚመሩት የወረዳው ጽንፈኛ አመራሮች የክልሉ መንግስት ክትትል በማድረግ እርምጃ እንዲወሰድም ተጠይቋል። የወልቂጤ ከተማ ዘላቂ ሰላምና ጸጥታ ለማረጋገጥ ህብረተሰቡ ከጸጥታ ኃይሉ ጋር በቅንጅት በመስራት የከተማውን ልማት እና እድገት ማረጋገጥ እንደሚገባ ተገለጸም። ጉራጌ ዞን ወልቂጤ ከተማ ምክር ቤት ሁለተኛ ዙር 13ኛ ዓመት 47ኛ መደበኛ ጉባኤው ባካሄደበት ወቅት ነው ይህን የተባለው። በህዝቡ የሚነሱ የልማትና የመልካም አስተዳደር ችግሮች ለመፍታት በከተማ አስተዳደሩ በተከናወኑ መልካም ውጤት የምክር ቤቱ አባላት ሚና ከፍተኛ እንደነበረ የተነሳ ሲሆን በቀጣይ ህዝባችን በሚፈልገው ልክ ልማቱ ለማሳላት ተሳትፏቸው አጠናክረው ሊቀጥሉ እንደሚገባም ተጠቁሟል። የወልቂጤ ከተማ አስተዳደር ከንቲባ አቶ ሙራድ ከድር እንደተናገሩት የልማትና የመልካም አስተዳደር ጥያቄዎች በኢኮኖሚ በማኅበራዊ፣ እንዲሁም በአስተዳደራዊ ዘርፍ ላይ ዘላቂ ለውጥና ህዝቡ ተጠቃሚ ለማድረግ በርካታ ተግባራት መከናወናቸውን ገልጸዋል። ሰላም የሁሉም ነገር መሰረት ነው ያሉት ከንቲባው ከተማው ዘላቂ ሰላምና ሁለንተናዊ ብልጽግና ለማረጋገጥ ከተማው ማኅበረሰብና ከጸጥታ ኃይል ጋር በቅንጅት መስራት ይጠበቅብናል ብለዋል ልዩነቶቻችን አጥበን አንድ በሚያደርገን ጉዳዮች ትኩረት በመስጠት ሁሉም በተሰማራበት መስክና ኃላፊነት ለህዝባችን ልማትና እድገት እንዲረጋገጥ ልንሰራ ይገባል ሲሉም ጠቁሟል። ቀጣይ በሚከናወኑ የልማት ስራዎች ሁሉን አቀፍ የህዝብ ተሳትፎ ወሳኝ ነው ያሉት ከንቲባ አቶ ሙራድ በከተማችን የተጀመረው የኩርደን ልማት እንዲሁም በህዝቡ የሚነሱ ፍትሐዊ የመሰረተ ልማት ጥያቄዎች ምላሽ ለመስጠት የከተማ ማህበረሰብና የምክር ቤት አባላት ሊያግዙ እንደሚገባ ማስገንዝቧል። በምክር ቤቱ ውሎ በከተማ በተለይም በልዩ ወረዳው አማካኝነት የሚሰሩ ህገወጥ ግንባታዎች የተመለከቱና የቀጣይ አቅጣጫዎች ጉዳይ የተነሳ ነገር የለም ። ምንጮች ገልጸዋል። አብዛኞቹ የግል ዘርፍ ተቋማት የሰራተኞቻቸውን የመደራጀት መብት ይነጥቃሉ ሲል የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን አስታወቀ። በሀገራችን ኢትዮጵያ የሚገኙ አብዛኞቹ የግል ዘርፍ ተቋማት ሰራተኞችን የመደራጀት መብታቸውን እንዳይጠቀሙ ይከለክላሉ ያሉት የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ፕሬዝዳንት ካሳሁን ፎሎ ናቸው። ፕሬዝዳንቱ ተቋሙ የተቋቋመው የሰራተኞችን መብትና ጥቅም ለማስጠበቅ መሆኑ ጠቅሰው በግል ዘርፉ ላይ ያለውን የግንዛቤ እጥረት እንቅፋት ሆኖብናልም ብለዋል። አቶ ካሳሁን እንደተናገሩት አሁን ባለው ነባራዊ ሁኔታ በግል መስሪያ ቤቶች የሚሰሩ ሰራተኞች ቅሬታ ሲያቀርቡ ወይም ለመደራጀት ሲሞክሩ ከስራ ገበታቸው ይፈናቀላሉ ወይም ከደረጃ ዝቅ ይደረጋሉ። ፕሬዝደንቱ ችግሩ ለመቅረፍ እየሰራ እንገኛለን፣ ነገር ግን አሰሪዎች የሶስትዮሽ ጥምረት ለመፍጠር ፍላጎት የላቸውም ብለዋል። ነገር ግን ይህን ሁኔታ በሁሉም የግል ተቋማት የሚስተዋል ችግር አለመሆኑን አጽንኦት ሰጥተዋል። ከሰራተኞች ጥቅምና መብት ጋር የተያያዙ ጉዳዮች እንዲፈቱ ማኅበሩ የሚጠበቅበትን ያህል ጥረት እያደረገ እንደሚገኝም አንስተዋል። በመቶ ቢሊዮን ብር ምዝበራ ምክንያት የ22 የስፖርት ውርድ ኩባንያዎች ፍቃድ መታገዱን ተገለጸ። የኢትዮጵያ ብሔራዊ ሎተሪ አገልግሎት በብሔራዊ መረጃና ደህንነት ምርመራ ላይ በሚገኝ ከፍተኛ ምዝበራ፣ ከቀረጥ ነፃ ማጭበርበርና ህገወጥ የገንዘብ ዝውውር እቅዶች ጋር በተያያዘ የ22 ስፖርት ውርድ ኩባንያዎችን ፍቃድ ማገዱን አስታውቋል። የኢትዮጵያ ብሔራዊ ሎተሪ አገልግሎት ህዳር 25 ቀን 2018 ዓ ም ባወጣው መግለጫ እግዱን እየጣለው ከብሔራዊ መረጃና ደህንነት አገልግሎት ባገኘው መረጃ መሰረት መሆኑን ገልጿል። እግዱ አግባብ ባለው አዋጅ መሰረት መፈጸሙን የገለጸው የሎተሪ አገልግሎቱ የስፖርት ውርድ ፍቃድ መመሪያ አንቀጾችን ጨምሮ ፍቃዱ የህዝብ ሰላም እና የብሔራዊ ደህንነትን የሚያናጋ ወይም ማጭበርበርን የሚያካትት የወንጀል ድርጊት ላይ እንዲውል ከተደረገ ባለስልጣኑ ፍቃዱን የመሻር ወይም የማገድ ስልጣን እንዳላቸው አመላክቷል። እግዱ የተጣለባቸው የስፖርት ውርድ ኩባንያዎች አሁን ላይ እየተካሄደ ያለው የወንጀል ምርመራ እስኪጠናቀቅ ድረስ እንደማይንቀሳቀሱ ኤጀንሲው ገልጾ ምርመራው እየሰፋ በሄደ መጠን ተጨማሪ ኦፕሬተሮች ላይ እርምጃ ሊወሰድባቸው እንደሚችልም አስጠንቅቋል። ተቋሙ ይህን የገለጸው የብሔራዊ መረጃና ደህንነት አገልግሎት ከአንድ መቶ ቢሊዮን ብር በላይ የመንግስት ገቢ መዝብረዋል የተባሉ የውርድ ኩባንያዎች ባለቤቶችና ተባባሪዎች መያዛቸውን ከገለጸ ከአንድ ሳምንት በኋላ ነው። አገልግሎቱ 24 ተጠርጣሪዎች በአሁኑ ወቅት በቁጥጥር ስር እንደሚገኙ ማስታውቋል። ከመንግስት ሠራተኞች የደሞዝ ማሻሻያ ጋር ተያይዞ አላስፈላጊ የዋጋ ጭማሪ ባደረጉም ከ160,000 በላይ ነጋዴዎች ላይ እርምጃ መወሰዱን ተገለጸ። በበጀት አመቱ ከመንግሥት ሠራተኞች የደሞዝ ማሻሻያ ጋር ተያይዞ አላስፈላጊ የዋጋ ጭማሪ ባደረጉ ከ160,000 በላይ ነጋዴዎች ላይ እርምጃ መወሰዱን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ ይህን የገለጹት የሚኒስቴሩ የሩብ አመት አፈጻጸም ግምገማ ተጠሪ ተቋማቱ በተገኙበት በተካሄደበት ወቅት ነው። በዚህ ወቅት ኃላፊው ባለፉት አራት ወራት በሁሉም ዘርፍ በተከናወኑ ስራዎች ተጨባጭ ውጤት ተመዝግቧል ሲሉም ተናግሯል። ባለፉት አራት ወራት ከውጭ ንግድ 3.37 ቢሊዮን ዶላር ገቢ ተገኝቷል ያሉት ሚኒስቴሩ አክሎም የአገልግሎት አሰጣጡን ለማቀላጠፍ በተከናወነ ስራ 1.34 ሚሊዮን በላይ የኦንላይን ምዝገባና ፍቃድ ስራ መከናወኑን ገልጿል። እንዲሁም 603 የንግድ ተቋማት ላይ የኢንስፔክሽን ስራ መከናወኑን ጠቁሞ ከነዚህ ውስጥ 59 የንግድ ድርጅቶች ላይ እርምጃ ተወስዷል ብለዋል። በተጨማሪም ከመንግስት ሰራተኞች የደሞዝ ማሻሻያ ጋር ተያይዞ አላስፈላጊ የዋጋ ጭማሪ ባደረጉ 106,000 በላይ ነጋዴዎች ላይ እርምጃ መወሰዱን መናገራቸውን ዘገባው አመላክቷል። ሰክረው የሕክምና ስህተት በፈጸሙ ከ41 በላይ የጤና ባለሙያዎች የሙያ ፍቃድ ተሰረዘ። በአዲስ አበባ ከተማ አልኮል ጠጣው እና በቸልተኝነት በፈጸሙት የሕክምና ስህተት ምክንያት ህሟንን ለሞት ለከፋ አደጋ ከዚህ ማለፍ ሲል ለተለያዩ በሽታዎች ያጋለጡ 41 የጤና ባለሙያዎች ላይ እርምጃ መውሰዱን የከተማ አስተዳደሩ ምግብና መድኃኒት ቁጥጥር ባለስልጣን አስታውቋል። ከቀላል እስከ ከፍተኛ ቀዶ ጥገና መደረግ ባልነበረባቸው ታካሚዎች ላይ ስህተት መፈጸሙን አግባብ ህክምና የጎደለው አገልግሎት ማከናወንና ምንነታቸው የማይታወቅ መድኃኒቶችን ያለግባብ በመርፌ መልክ የሰጡ ባለሙያዎች ላይ የሙያ ፈቃድ እንዲሰረዝ መደረጉን በባለስልጣኑ የጤና ተቋማት እና ባለሙያዎች ቁጥጥር ዳሬ አቶ ገልገሎ ኦልጅራ ተናግረዋል። ዳይሬክተሩ አክለውም በዋናነት ስህተቶቹ የሚፈጸሙት የአልኮል መጠጥ በጠጡና ጠጥቶ የህክምና አገልግሎት በሚሰጡ ችለተኛ ባለሙያዎች ነው። ይህም በመሆኑ ታካሚዎች ለሞት፣ ለከፋ አደጋና ለተጓዳኝ በሽታዎች መጋለጣቸው አመላክቷል። በተደጋጋሚ ከሚስተዋሉ ስህተቶች ውስጥም አላስፈላጊ ቀዶ ጥገና ማድረግና ያላግባብ የሰውነት ክፍሎች ላይ መድኃኒት በመርፌ መልክ መስጠት እንደሆነ ዳይሬክተሩ አመላክቷል። በተወሰደው እርምጃ መሰረትም ዳግም ወደ ሙያው እንዳይመለሱ እንዲሁም የትምህርት ማድረጋቸው እንዲነጠቅ መደረጉን አንስተው በአርባ አንዱ ባለሙያዎች ላይ እርምጃው የተወሰደው ባለፉት ሰባት ወራት ውስጥ ብቻ መሆኑም አስረድተዋል። በከተማው የችግሩ መንሰራፋት ከአብዮቱ አቅራቢዎች መረዳት በተለየ መልኩ መሰለ እርምጃዎችና የቁጥጥር ስራዎች ተጠናክረው እንደሚቀጥሉ ገልጸዋል። ከዚህ በተጨማሪ ከሕክምና አሰጣጥ ጋር በተያያዘ ህዝቡ ከፍተኛ ቅሬታ እንደሚያነሳ ይታወቃል። በተለይም በግል የሕክምና ተቋማት ውስጥ የሚጠየቀው ክፍያ የአገልግሎት ጥራትና ለማሽኖችና ላቦራቶሪዎች ተደምሮ የሚጠየቀው ብር እጅግ የተጋነና ሰዎች ለጤናቸው ከየትም ብለው ይከፍላሉ በሚል የሚከናወን ሙያዊ ዘርፍ ያ እንደሆነ በስፋት በምሬት ይሰማል። የኤርትራ መንግስት ያለ ፍርድ ለ18 ዓመታት አስሯቸው የነበሩ 13 ሰዎች መልቀቁን ተሰማ። የኤርትራ መንግስት በወታደራዊ እስር ቤት ያለ ፍርድ ቤት ለ18 ዓመታት ያህል አስሯቸው የነበሩ 13 ሰዎች መልቀቁን ቤተሰቦቻቸው ለቢቢሲ ገልጿል። 13ቱ ግለሰቦች ታስሮ የነበሩት በአስቸጋሪ አናኗር ማይስርዋ ተብሎ በሚጠራ ጥብቅ ቁጥጥር በሚደረግበት ወታደራዊ እስር ቤት ነው። ከእስር የተለቀቁት ሰዎች ነጋዴዎች፣ የፖሊስ አባላት እንዲሁም በተለያየ የሙያ ዘርፎች ላይ የተሰማርተው የነበሩ ባለሙያዎች ሲሆኑ ያለምንም ማብራሪያ ህዳር 25 ቀን 2018 ዓ ም ተለቃው ከቤተሰቦቻቸው ጋር ተቀላቅለዋል ተብሏል በማይስሮ ወታደራዊ እስር ቤት ታስረው የነበሩና ስማቸው እንዳይገለጽ የጠየቁ አንድ ግለሰብ እንደተናገሩት ጥቅምት 2000 ዓ ም ላይ በወቅቱ የአገር ውስጥ ደህንነት ኃላፊ ከነበሩት ከኮኔሌን ስሞን ገብረ ድንግን መገደል ጋር ተያይዞ በቁጥጥር ስር መዋላቸው ገልጸዋል። አክለውም የተያዙት ከሁለት ነጋዴዎች ጋር በተያያዘ መሆኑም አብራርተዋል። መጀመሪያ ላይ 30 የሚሆኑ ሰዎች በቁጥጥር ስር ውለው የነበረ ሲሆን የተወሰኑት ከአመታት ስር በኋላ ተለቀው ሀያዎቹ ብቻ በአስቸጋሪ እስር ቤት ውስጥ ቆይተዋል ብለዋል ዘገባው ከተለቀቁት መካከል የቀድሞ የኦሎምፒክ ብስክሌተኛና ነጋዴ ዝራግብር ገብረ ህይወት፣ በንግድ ስራቸው ታዋቂ የሆኑት ተስፋ ለመንግስት አብና በኩር መብርሃቱ እንዲሁም ኢንጂነር ዳዊት ሀብተ ማርያምና ማቴዎስ ሀብተ ማርያም የተባሉ ሁለት ወንድማማቾችም ይገኙበታል ተብሏል። የተከበራችሁ ውድ ጉራጌ ኒውስ ኔትወርክ ተከታዮች ለሰዓቱ የነበሩ ዜናዎች እነዚህ መስሉ ነበር። ቆይታቸው ከጄኒን ጋር ስለሆነ እናመሰግናለን። መልካም ጊዜ